የአፍሪካ ዋና ከተማነት ከአዲስ አበባ ወደ ሌላ ከተማ እንዲቀየር የተጠየቀው አነጋጋሪ ጥያቄና መዲናው አዲስ አበባ ላይ የተሰነዘረው አዲስ አጀንዳ፣ የፌዴራል መንግስቱ ጦርነት ለመክፈት ዝግጅት እያደረገ ነው ተባለ። በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና መንግስት ከሀገር ውስጥና ከዓለም አቀፍ ሀገሮች እየደረሱበት ያሉ ወቀሳዎችና ክሶች በየዕለቱ እየተደመጡ ይገኛሉ። ታዲያ የፌዴራል መንግስቱ ዝግጅት እያደረገበት ነው ስለተባለው ጦርነትም የተሰማውን መረጃ በዝርዝር እንመለከታለን ጀነራሉ ምን አሉ የሚለውንም አካተን የምናስደምጣችሁ ይሆናል። ኢትዮጵያና ግብጽ በሀገሪ ውስጥ አይዋጉም፣ የውክልና ጦርነት የለም ሲሉ የሶማሊያው ፕሬዝደንት ያደረጉትን ቃለመጠይቅ በዝርዝር እንመለከታለን። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛለን እያለን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ ሲሆን በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ነው። የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናንት ጄኔራል ታደሰ ወረደ ፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለት ትላንት በኢትዮጵያ ከተመድ የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅትም መናገራቸውን የክልሉ ኮሚኒኬሽን አስታውቋል። ጄኔራል ታደሰ ጊዜያዊ አስተዳደሩ የጦርነት ደመና ለመክፈፍና ከፍተኛ ጥረት እያደረገ መሆኑን ለኃላፊው እንዳረጋገጡላቸው ቢሮው ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉት ጀነራል ታደሰ ጊዜያዊ አስተዳደሩ በትግራይ የተሟላና ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ ከዓለም አቀፍ ድርጅቶችና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆናቸውንም ገልጿል። የሶማሊያው ፕሬዝደንት ኢትዮጵያና ግብጽ በሀገራቸው ውስጥ እንዲዋጉ እንደማይፈቅዱ ተናገሩ። የሶማሊያው ፕሬዝደንት ሀሰን ሼክ መሐመድ በሀገራቸው በሰላም ማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽም የውክልና ጦርነት አይኖርም ሲሉ ገለጹ። ፕሬዝደንቱ ከቢቢሲ ፎክሶን አፍሪካ ቴሌቪዥን ጋር በነበራቸው ቃለ ምልልስ እንደተናገሩትም በሁለቱ ሀገራት መካከል በሶማሊያ ምድር የሚካሄድ ጦርነት እንደማይኖርና ሶማሊያም ይህንን እንደማትፈቅድም አስታውቀዋል። የሶማሊያው ፕሬዝደንት ሀሰን ሼክ ሙሐመድ በዚህ ቃለ ምልልሳቸው ላይ ኢትዮጵያና ግብጽ በሶማሊያ ውስጥ ግጭት ውስጥ ሊገቡበት የሚችሉበት እድል እንደሌለም ተናግረዋል። ሁለቱ ሀገራት ወደ ግጭት መግባት የሚፈልጉም ከሆነ በራሳቸው ሊዋጉ ይችላሉ ያሉት ፕሬዝደንቱም፣ ነገር ግን በሶማሊያ ምድር የሁለቱም ሀገራት ሰራዊት የሰፈሩበት ቦታም ተቀራራቢ ስላልሆነ ለግጭት የሚያበቃ እድል የለምም ብለዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎሜትሮች ርቀት መኖሩን የገለጹት ፕሬዝደንቱም ግብጽ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም ኢትዮጵያ በሶማሊያ የሚገኙ የግብጽ ሰላም አስከባሪ ኃይልን ለመረበሽ የምትፈልግበት ምክንያት አይታየኝም ብለዋል። ፕሬዚደንቱ የኢትዮጵያና የግብጽ ወታደሮች ሶማሊያን የጦርነት አውድማ የሚያደርግ የውክልና ጦርነት ማድረግ እንደማይቻል፣ ሶማሊያም ይህን በግዛቷ እንዲከናወን እንደማትፈቅድም አስታውቀዋል። ፕሬዚደንት ሀሰን ሀገራቸው ለአስርት ዓመታት በተካሄደ ጦርነት መሰላቸቷንና ተጨማሪ አዲስ ጦርነት እንደማትፈልግም አክለው ተናግረዋል። የራሳችን ችግሮች አሉብን፣ የራሳችን ጦርነቶች አሉብን በማለትም ሌሎች ሀገራት እዚህ መጥተው በላያችን ላይ እንዲዋጉብን አንፈልግም በማለትም ያፈጽሞ አይሆንም ሲሉም ገልጸዋል። የፕሬዚደንት ሀሰን ሼክ መሀመድ መንግስትም በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ ውስጥ የሚሳተፉ ሀገራት 11 ሺህ ወታደሮችን እንደሚያዋጡ የገለጸው ባለፈው አመት ነበር። ተልእኮ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጸደቀው ስብሰባ ላይ የሶማሊያ ተወካይ ባደረጉትም ንግግር ነው። በስምሪቱ የሚሳተፉ ወታደሮች ድልድል የተወሰነው በሁለትዮሽ ስምምነት እንደሆነም ገልጸው ነበር። በአገሪቱ በሰላም ማስከበር ከሚሳተፉ ሀገራት መካከል በዳሴ ግድብ ግንባታ ቅራኔ ውስጥ የገቡት ኢትዮጵያና ግብጽ የሚገኙበታል። የኢትዮጵያ ሰራዊት በሶማሊያ ውስጥ ሰላምን ለማስከበር ከተሰማራ ሀያ ዓመታትን ያስቆጠረ ሲሆን ግብጽ ጦሯን ለዚህ ተልዕኮ የላከችውም ሶማሊያ ከኢትዮጵያ ጋር ውዝግብ ውስጥ በገባችበትም ባለፈው አመት ነው። ኢትዮጵያ በታህሳስ 2016 ዓ ም ነጻ ሀገርነቷን ካወጀችው ሶማሊላንድ ጋር የተፈራረመችው የባርበር ስምምነት ከሶማሊያ ጋር እንድትቃቃርም አድርጓትም ነበር። ሁለቱ ጎረቤታሞች ለአንድ ዓመት ያህል ባለመግባባት ውስጥ ከቆዩ በኋላ በቱርክ ፕሬዚደንት አቀራራቢነት አንካራ ላይ በተደረገው ውይይትም ከስምምነት ላይ ደርሰዋል። የሀገሪቱ መሪዎችም ከስምምነት ላይ ከደረሱ በኋላ በሰጡት ጋዜጣዊ መግለጫ ላይ የቱርክ ፕሬዚደንት ስምምነቱ ለወደብ አልባዋ ኢትዮጵያ የባህር መተላለፊያ በር እንድታገኝ የሚያደርግ ነው ሲሉ እምነታቸውንም ገልጸው ነበር። በአሁኑ ወቅት ተግዳሮታቸው የሀገሪቱን ጦር መገንባትና እግረ መንገድ ጦርነት ማካሄድ መሆኑን አንስተው ባለፉት ሶስት ዓመታት ከአሸባሪዎች ጋር በሚደረጉ ጦርነቶችም በርካታ ውጤቶችን ማግኘታቸውን የጠቀሱት ፕሬዚደንቱ በርካታ ከተሞችና አካባቢዎችም ከአልሸባብ ነጻ ሆነ ሆነዋል ሲሉም ገልጸዋል። ነገር ግን አሁንም አልሸባብ የተወሰኑ የገጠር አካባቢዎችን እንደሚቆጣጠርም አልሸሸጉም። ከበፊቱ ጋር ሲነጻጸር ግን አልሸባብ ተዳክሟል ያሉት ፕሬዝደንቱ የገንዘብ ምንጩን ለማድረግ በርካታ የባንክ አካውንቶችን እና የሞባይል ገንዘብ ዝውውሮችን ዘግተናል ሲሉም ገልጸዋል። ባለፈው ዓመት የሰኔ ወር የአሜሪካ መንግስት የበርካታ የአፍሪካ ሀገራት ላይ የጉዞ ገደብ ከጣለባቸው ሀገራት መካከል አንዷ ሶማሊያ መሆኗና በወቅቱም ሀገራቸው ለሽብርተኝነት ምቹ የሆነችም ተብላ መገለጿን የጠቆሙት ፕሬዝደንቱ ሀገራቸው በዚህ መልኩ መገለጿን ፈጽሞ እንደማይስማሙበትም ገልጸዋል። ለሽብርተኝነት ምቹ የሆነች የሚባለው ሽብርተኝነትን እየተዋጋን ባይሆን ነበር ሲሉም ሀገራቸውን ተከላክለዋል። ወደ መጨረሻው ጉዳያችን ስናመራ አስገራሚው የኤርትራ አመራሮች ጥያቄ የአፍሪካ ዋና ከተማነትን ከአዲስ አበባ ወደ ሌላ ከተማ እንዲቀየር በኤርትራ ሰዎች መጠየቁ ተሰምቷል። የአፍሪካ ሕብረት ኤዩ ዋና መስሪያ ቤት ከአዲስ አበባ እንዲነሳ የኤርትራ ሰዎች በቅርቡ የአፍሪካ ሕብረት ዋና መስሪያ ቤትን ከአዲስ አበባ እንዲዘዋወር የሚጠይቅ አቤቱታ መቅረቡን ተከትሎ ሆርን ሪቪው ተመራማሪ በሆኑት በቤተልሔም ፍቅሮ የቀረበ አንድ ትንታኔ ይህ ጥያቄ በሱታ መክኒው ላይ የተመሰረተና የፓን አፍሪካኒዝም ታሪካዊና መንፈሳዊ መሰረትን የሚክድ ነው ሲሉም ተችተዋል። ጸሐፊዋ ይህንን አቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑን ጠቁመዋል። ትንታኔው እንደሚያስረዳውም የአዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካን የነጻነትና ራስን የመወሰን ፍላጎት ያረጋገጠ ኃይለኛ ታሪካዊ ውሳኔ ነበር። ኢትዮጵያ በቀኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገር እንደመሆኗ በአፍሪካ የነጻነት ንቅናቄዎች ውስጥ የማይናወጥ የሉዓላዊነት ምንጭም ሆናም አገልግላለች። ቤተልሔም ይህንን ታሪካዊ ምሳሌነት ጊዜው ያለፈበት ብሎ መፈረጅ የፓን አፍሪካኒዝምን መሰረታዊ መነሻ እንደ መካድ ይቆጠራልም ብለዋል። ጸሐፊዋ የአፍሪካ ህብረትን ከአዲስ አበባ የማዘዋወር ሙከራ የኢትዮጵያን ታሪካዊ ምሳሌነትና ተግባራዊ ሚና ለመናድ የሚደረግ ሳይንሳዊ ያልሆነ ጥረት ነውም ብለዋል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉም ደምድመዋል። ወደ መጨረሻው ጉዳያችን ስናመራ አስገራሚ የኤርትራ አመራሮች ጥያቄ የአፍሪካ ዋና ከተማነትን ከአዲስ አበባ ወደ ሌላ ከተማ እንዲቀየር በኤርትራ ሰዎች መጠየቁ ተሰምቷል። የአፍሪካ ህብረት ኤዩ ዋና መስሪያ ቤት ከአዲስ አበባ እንዲነሳ የኤርትራ ሰዎች በቅርቡ የአፍሪካ ህብረት ዋና መስሪያ ቤትን ከአዲስ አበባ እንዲዘዋወር የሚጠይቅ አቤቱታ መቅረቡን ተከትሎ በሆርን ሪቪው ተመራማሪ በሆኑት በቤቴሌም ፍቅሮ የቀረበ አንድ ትንታኔ ጥያቄ በሱታ መክኒው ላይ የተመሰረተ እና የፓን አፍሪካኒዝም ታሪካዊና መንፈሳዊ መሰረትን የሚክድ ነው ሲሉም ተችተዋል። ጸሐፊዋ ይህንን አቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑን ጠቁመዋል። ትንታኔው እንደሚያስረዳውም የአዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካን የነፃነትና ራስን የመወሰን ፍላጎት ያረጋገጠ ኃይለኛ ታሪካዊ ውሳኔ ነበር። ኢትዮጵያ በቀኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገር እንደመሆኗ በአፍሪካ የነፃነት ንቅናቄዎች ውስጥ የማይናወጥ የሉዓላዊነት ምንጭም ሆናም አገልግላለች። ቤቴሌም ይህንን ታሪካዊ ምሳሌነት ጊዜው ያለፈበት ብሎ መፈረጅ የፓን አፍሪካኒዝምን መሰረታዊ መነሻ እንደ መካድ ይቆጠራል ም ብለዋል። ጸሐፊዋ የአፍሪካ ህብረትን ከአዲስ አበባ የማዘዋወር ሙከራ የኢትዮጵያን ታሪካዊ ምሳሌነትና ተግባራዊ ሚና ለመናድ የሚደረግ ሳይንሳዊ ያልሆነ ጥረት ነውን ብለዋል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉም ደምድመዋል። ውድ ተመልካቾቻችን ለእሳቶ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።